ያልተጠበቁ ዜናዎችን እየሰማ ነው። በር መረጃ ቤንጃሚን ኒታንያሁ የኢራን ዋና ከተማ ትሄራንን የአየር ክልል ሙሉ በሙሉም የእስራኤል ጦር እንደዚሁም ደግሞ የእስራኤል አየር ኃይል መቆጣጠሩንም በዚህ ሰዓት ይፋ አድርገዋል። ፓኪስታን ለኢራን 75 ባላስቲክ ሚሳኤሎችን ድጋፍ አደረገ እንደ እህት ያላችሁ እድለኛ ናችሁ። በቅርቡ በተደረገ ጥናትም እህት ያላቸው ሰዎች የተሻለ ደስተኞችና እንደዚሁም ደግሞ ሞር ኦፕቲሚስት እንደሆኑ ተገልጿል። የምር እኔና እሱ አሁን ልንገዳደል ተቀጣጥረናል። እነት አምላክ የእግዚአብሔር አምላክ በእናንተ ላይ የፈርድባችሁ ብቻ ነው። ሀገሬ አልተረዳችሁም የምሬ ነው ምላችሁ፣ ይህን ሰው ይህ ሀገር እስካሁን አልተረዳችሁ። ያልተጠበቁ ዜናዎችን እየሰማ ነው። ባር መረጃ ቤንጃሚን ኒታንያሁ የኢራን ዋና ከተማ ቴሄራንን የአየር ክልል ሙሉ በሙሉም የእስራኤል ጦር እንደዚሁም ደግሞ የእስራኤል አየር ኃይል መቆጣጠሩን በዚህ ሰዓት ይፋ አድርገዋል። ከደቂቃዎች በፊትም ቤንጃሚን ኒታንያሁ በትዊተር ገጻቸው ላይ እንደገለጹት ከሆነ የቴሄራንን ሰማይ ሙሉ በሙሉ ተቆጣጥረነዋል ሲሉ ገልጸዋል። ብንን መረጃ ታዲያ የተለያዩ አለም አቀፍ ሚዲያዎችን በሰፊው እየዘገቡት ሲሆንም ቢቢሲም ታዲያ ይህንን አስመልክቶ እንደገለጸው ከሆነ አሁን ላይ የቴሄራን ሰማይ በእስራኤል ቁጥጥር ስር ገብቷል ብሏል። የእስራኤል ጦርም በዚህ ወቅት እንደገለጸው ከሆነ ሲቪሊያንን ሳናጠቃ ኢላማችንን መተን ከቴሄራን ኢራን እንወጣለን ሲል ገልጿል። ይህን አስመልክቶ እስኪ የሆነ ነገር ልበላችሁ። አንድ ሀገርን ወይም ተቃዋሚ ፓርቲን ጫና ውስጥ ለመክተት ከፈለጋችሁ የምትጠቀሙበት ሲስተም ይሄ ነው። ምንድን ነው የምታደርጉት? በሚዲያ ያልሆኑ ነገሮችን ሆኗል ብላችሁ ታወራላችሁ። ለምሳሌ የሰሜኑን ጦርነት መውሰድ ትችላላችሁ። ወያኔ ምን እያለች ነበር? እንደዚህ ወደ አዲስ አበባ ተቃርበናል፣ እንደዚህ እንደዚህ አይነት ቦታዎችን ተቆጣጥረናል፣ እንደዚህ እንደዚህ አይነት ቦታዎችን እንደዛ ብሎ እያወሩ ነበር። ይሄ ከጦርነት ሲስተሞች ውስጥ አንዱ ቡርክ፣ እንዳለው ሳይሆን ይሄ ልጅ ደግሞ የሚለውን ስሙት። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትዊተር ፔቻቸው ላይ ያ ነገር አጋርተው ነበር። እያጋሩት ነገር ምንድን ነው? የቴህራንን ወር ደግሞ ኢራን ውስጥ የምትገኝ የኢራን ዋና ከተማ አየርን ሙሉ በሙሉ የእስራኤል ኤርፎርስ ተቆጣጥርታሉ፣ ደግሞ በእስራኤል ኤርፎርስ ስር ነው የሚል ነገር ነበር ያስተላለፉት። እንግዲህ ከባለፉት ሁለት ሶስት ቀናት ውስጥ እንግዲህ በኢራን ውስጥ የምንመለከታቸው ኤርስትራይኮች እየተካሄዱ የሚገኙት በእስራኤል ጀቶች ደግሞ በእስራኤል ኤርፎርስ ነው። እንደተነገረው ከሆነ ቀድሞ የሞሳድ ኤጀንቶች ቀድሞ ቴህራን ዞር፣ ደግሞ ኢራን ውስጥ በመግባት የተለያዩ ኤር ዲፌንሶችን ዲስብል በማድረግ የእስራኤል ጀቶች ግን እንደልባቸው እንዲፈነጩ እንዲያደረጓቸው ተነግሯል። እንግዲህ ዛሬ በሆነ በ በአንድ ኤርፎርስ ቤዝ ተገኝተው ነው ቤንያሚን ኔታንያሁ ይህን መልእክታቸውን አስተላልፎ የነበረው፣ ከፓይለቶቹ ጋር ጎን ቆሞ፣ ከጀራ የምትመለከቱት የእስራኤል ኤርፎርስ የሚጠቀምበት ኤፍ ፊፍቲን ኤፍ አስራ አምስት የሚባሉ የአሜሪካ ስሪት ጀት ነው እና ቱ ሰም ኤክስቴንት የስ የእስራኤል ኤርፎርስ ተቆጣጥሮታል የኢራንን አየር። በዛ ወቅት ደግሞ የእስራኤልን አየር ማታ ማታ የኢራን ባሊስቲክ ሚሳይሎች ተቆጣጥሮታል። እንግዲህ የእስራኤል የኤርድፌንሶች ደንብ እያደረጉት እንደነበረው በደንብ በአሪፉ ኢንተርሴፕት እያደርጉ አለ ኦቨርዌልምድ ወይም ደግሞ በብዛት በሚተኮስባቸው ሚሳይል ግራ ተጋብተው ነው ይባላሉ። ኤርዲፌንሶቹ እንደዚህ አክቲቭ ያልሆኑት አንዳንዶች ደግሞ ሚሳይል ጨርሰዋል። ኤርዲፌንስ ዲፌንስ ሚሳይሎች የሚላለ ዳማን ቪዲዮ ነበር በትዊተር ላይ እየተሰራጨ የነበረ የራሷ የእስራኤል የራሷ ኤርዲፌንስ የራሷን ቦታ የራሷን ሚሳይል ማከማቸ ቦታ ሲመታ የሚያሳይ ማጥረው ነው። እንደዚህ ማልፋንክሽንም እያደርጉ ነው። ብቻ ያው የእስራኤል ኤርፎርስ የኢራንና አየር ክልል ተቆጣጥሮታል። ትልቁ የኢራን ስህተት ራሷ ውስጥ ያሉትን ሰዎችን በደንብ ማጣራት ነበረባት። እነዚህ ሰዎችን ከራሷ ውስጥ ለይታ ካላውጣች በስተቀር አሁንም ቢሆን ጦርነቱን የማሸነፍ ቻንሷ ጠባብ ይሆናል። ፓኪስታን ለኢራን ሰባት መቶ አምሳ ባላስቲክ ሚሳኤሎችን ድጋፍ አደረገች። እንዲሁም የኢራኑ ጠቅላይ መሪ አያቱላህ እንደተናገሩት እድሜ ሰማንያዎቹ ውስጥ ነው፣ ልቤ ግን የሀያ ዓመት ወጣት ነው። እናም መላችኋለሁ፣ ወደ እስራኤል ያስወነጨፍናቸው ሚሳኤሎች የሙከራ እንጂ የተግባር አደሉም። ጦርነቱን ሳንፈልግ ጀምረውታል፣ ስንፈልግ የምናቆመው እኛንም። ጦርነቱ ገና አልጀመረም በማለት ለእስራኤል አስደንጋጭ መልእክት ልከዋል። በአሁኑ ሰዓት ኢራን በእስራኤል ላይ ጥቃት እያካሄደች ሲሆን የእስራኤሉ መሪ የሆነው የቢኒያሚን ኔታንያሁ የቤተሰቦቹ መኖሪያ ቤት እንደተመታ እየተገለጸ ይገኛል። ምን አይነት ጉዳት እንዳደረሰ ያው የተገለጸ ነገር የለም። እሱም ከሀገሩ ፈርጥጦ ወደ ግሪክ እንደሄደ ተገልጿል ማለት ነው። በአብዛኛው ከዚህ መረጃ ውስጥ ስህተቶች አሉ። ቤንያሚን ኔታንያሁ ከሀገሩ ለቆ ወደ ግሪክ ሂዷል የተባለው ነገር ሙሉ በሙሉ ፎልስ። ሲቀጥል ደግሞ ኢራን እንደዚህ አይነት ፓወር አላት ለሚለው፣ አዎ አላት። ጦርነቱን የማሸነፍ ቻንስ አላት ግን በራሷ ውስጥ ያሉት ባንዳኗ ኦልሬዲ ባንዳኗ የሚባለው እንደዛ አይነት ሰዎችን ለይታ ማውጣት መቻል አለበት። አባት እስቲ ምን እያሉ ጤፍ አልቋል። በቃ

ቀንም የምሳ ማታም የራት ጠዋትም የቁርስ ብሩን ነው የሚሰጥሽ። እቺን ወቃት እኔ አልበዘበዝም እና አንቺ ብሩን ታጠራቅማለሽ። ገባኝ፣ እሺ ጋሼ። በቃ ዋናው ሲስተማ ማወቋችሁ ነው። ከዛ ብሩ መቆጣጠር የተሸጠውን ብር ወደ ራስዎት ኪስ ያድርጉ ጋሼ። እንደዛ ካልሆኑ በስተቀር እየተቻሉ አይደለም። ከቤ ብለው የሚመክሩ ሰዎችም አይጠፉም። ጥርሴስ ልማድ ነው፣ አይኔን አታስቅ አለች ሴትዮዋ እሺ ቦዲ ቢውልደር ምን ምን አርጉ ነው እንዴ? ተው አታሰድቡ። እንግዲህ ይሄ አሁን ቅርጽ አለው ተብሎ እየተወዳደረ ነው። አይ ሀገሬ፣ አይ ሀገሬ፣ ቅርጽ አላቸው ተብሎ የሚወዳደሩ ዋሏ፣ እንደዛ አይነት ነገር ማለት ነው። ምን ተለቅቆ ነው ሲጀመረ? ኮንፊደንስ ኮንፊደንስ በቃ ኮንፊደንስ ሊኖራችሁ ይገባል። እንደዚህ አይነት እኔ እንዳንተ አሁን ኮንፊደንስ ቢኖረኝ የምር ሰውዲ ጂያሽ ሽሽ ይሸጥ ነበር። የወንዶች ጉዳይ የሚቆራበት ምርጥ አባላቸው። ይህ መረጃ እህት ላላችሁ ነው። እህት ያላችሁ እድለኛ ናችሁ። በቅርቡ በተደረገ ጥናትም እህት ያላቸው ሰዎች የተሻለ ደስተኞችና እንደዚሁም ደግሞ ሞር ኦፕቲሚስት እንደሆኑ ተገልጿል። ፖዘቲቭ ኢነርጂ ያላቸው እንደዚሁም ደግሞ ጤናማ አስተሳሰብ ያላቸው ብዙ ሰዎችም እህት ያላቸው ሰዎች ናቸው ይላል። በዚህ ዘገባ ላይ የተለያዩ ጥናቶች እንደተደረጉ የተገለጸ ሲሆን፣ በዚህም ታዲያ እህት ያላቸው ሰዎች በጣም ደስተኛ መሆናቸው ተገልጿል። እንደዚሁም ደግሞ ፖዘቲቭ የሚያስቡና ኢሞሽናሊ ሳይለንት የሆኑ ሰዎች እንደሆኑ ይህ ጥናት አሳይቷል። ለእህታችሁ ይህንን መረጃ ላኩላትም። እህት ያላችሁ ሰዎችም የምር እኔ እና እሷ አሁን ልንገዳደል ተቀጣጥረናል። ምንድን ነው የምትለኝ፣ ሪሰርቹ እኛን አያማክልም የኢትዮጵያ ሕዝብን አያማክልም ወይ ጥሩ ተናገር ወይም ዝም በል። እስቲ ዛሬ አንድ ነገር ልበላችሁ የምር ከኢትዮጵያ ሕዝብ ውስጥ ማለት ነው የስልጤን ብሔር በጣም እወዳለሁ። በጣም ወላሂ ነው የምላችሁ በጣም በጣም እና የሆነ ቪዲዮ ደግሞ ቀደም ተላከልኝ እና ምን አይነት ቪዲዮ መሰላችሁ? ማሜስኪ ስልጤ ለቅሶ ሲገጥም

ልጅ ነው። በነገራችን ላይ ብሔር መርጣ አንዱን ሆን ብባል እንደምታውቁ ስልጤ ነው መሆኑ ምንድን ነህ? አንተ ምንድን ነህ? ሰው ነህ ወይስ ምንድን ነህ? ረንደው ይሄ አፋህ አንተ፣ እንጃ መቼ እንደሚያባራ አላውቅም። ኤንዌይስ ኦል ሙስሊም አሁል ሙስሊም ቢሆንም ግን በጣም ይመችኛል። እንደዚህ አይነት ቀልዶች ደግሞ ፋን ናቸው። እናንተ ለካ ባሊስቲክ ሚሳይል የሚባለው ነገር በጣም ትልልቅ ነው። የወላችሁ ኢራን የታጠቀችው ባሊስቲክ ሚሳይሎች ርዝመታቸውና የሚሄዱበት ርቀት ቪዲዮውን አቁማችሁ ማየት ትችላላችሁ። እዚህ ጋር አይወላችሁ ትንሹ የታጠቀችው እንትን ማለት ነው በሳይዝ አይወላችሁ ሰባት ነጥብ ሶስት ሜትር ርዝመቱ ማለት ነው። ትልቁ ደግሞ ይሄ አስራ ስምንት ነጥብ ሁለት የሚባለው ነው። መሄዱበት ርቀት ደግሞ አይወላችሁ እኔ እኮ ማታ ማታ በተለይ እንደዚህ ወደ ላይ ምናምን ከእስራኤል በኩል ቴላቪቭ ላይ ሲመታ ወደ ላይ ሳየው ትንንሽ ነገር ነበር የሚመስለኝ ማለት አንድ ሜትር በ ከአንድ ሜትር ይበልጣል ብዬ አላስብም ነበር እንትኑን ማለት ነው። ይኸውላችሁ ትክክለኛ ምስል አንድ ከባለፈው እንትን ላይ የተወሰዳል። እዩትም ይህን ይህን የሚያካክል ነገር ነው። ለከሚጎራወሩት ይጎረጎሩት ይህ እንደውም ወረድ የፈነዳለት ከዚህ ጋር ቁራጭ አለው መሰለኝ እና ይህን ይህን የሚያካክል ነገር ነው። እንደዛ ከሀገር ሀገር በኢየሱስ አስባችሁታል። አንዱ ብቻ ወደ ኢትዮጵያ ቢላክ፣ አንዱ ብቻ ማለት ነው። አሁን ህጻናትን ትምህርት እንዳይማሩ ትምህርት እንደዚህ ነው፣ ትምህርት እንደዚህ ነው፣ ትምህርት እንደዚህ ነው የምንላቸው ነገሮች እንደነዚህ ነገሮችን የመፍጠር ሳይሆን የመከላከል አቅም ራሱ ላይኖረን ይችላል። ፕሊስ ትምህርት አይሆንም። ትምህርት እንደዚህ ነው የሚባለውን ነገር እናንተ በጅህልናን የሆነ ጌጥ አታርጉት። የምሬን ነው ምላችሁ። ገንዘብ ምንም ነው። የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። እናንተ በአውሮፓና በአሜሪካ ሆናችሁ ይህን ምስኪን ህዝብ ይህን ድሃ ህዝብ በውሸት የምታባል ምናልባት እናት አባት ያላችሁ እህት ወንድም ያላችሁ ምናልባትም ልጅ አላችሁ። እኔ እናንተን እዛ ልቆጣጠር የምችልበት መንገድ ስለሌለኝ የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። ስንት አይነት ክፉ መርዘኛ ኢትዮጵያ ቋንቋ የሚናገሩ ሰዎች እንዳሉ አይተናል። በእናንተ እግዚአብሔር ይፍረድ። ኢትዮጵያውያን ግን ከጥፋት ተምረን እንመለስ። አመሰግናለሁ። ሀገሬ፣ አልተረዳችሁም የምሬ ነው የምላችሁ። ይህን ሰውዬ ሀገሪ እስካሁን አልተረዳችሁም። ጁስ በንጀራ ጁስ በንጀራ ጁስ በንጀራ። አረው አለኛው ውሻ ምንድን ነው? ጁስ በንጀራ ብሎ አይደለም። እኔማ አውቃለሁ አይበሉ

ኧረ፣ አይበሉም አይበሉም። እንጀራውን እየቆረሱት ምን ሊያደርጉት ነው? ወዴት ነው የሚቆርሱት? ቆርሰውስ በሉት፣ በሉት፣ በሉት፣ በሉት፣ በሉት። እባካችሁን በቀጣይ ቪዲዮ ደግሞ እስቲ በቀጣይ ቪዲዮ ደግሞ ጎንፎ በሽሮ እንዴት እንደሚበላ እስቲ ያሳዩን እስቲ ያሳዩን የምር አሳዩን እስቲ ያው ማይታወቅ በሽታ ቢይዛቸውስ ማን ነው ተጠያቂው? ኧረ ጉድ ኧረ ጉድ ሀገሬ፣ ኧረ ጉድ ሀገሬ ሀገሬ ተመልከች፣ ሀገሬ ተመልከች። አላየችም ሀገሬ ሀገሬ አላየችም። የት ነው ምግብ ቤቱ ግን ምግብ ቤቱ ግን የት ነው? መተን እንዳንመገብ እራሱ አሳዩን፣ ቦታ ቦታውን አሳዩን እባካችሁን። እኔ መጀመሪያ ስትሮ ነበርኩ። ይለናል ራምስ እስቲ ምንስማው። ሲንጀር ገዝተህ አትሰራም የሚል ሀሳብ መጣ። ሲንጀር ስንት ነው ሲባል 18 ሺህ ብር ይገኛል። በቃ እሱን ገዛና በቃ ኦቨርሉኩን ራስን እንትን ብለውና ያለውን ሁኔታ አያገባኝም ከዚህ በኋላ እሱን እገዛለሁ። ከዛ አላቅም አለች። 18 ሺህ ብር ማዘል ሰጠኝ አሰበች። ከዛ ቲክቶክን ሳየ ትንሽ ተስፋ ነገር ታየኝ። ከዛ ምን አሰብኩ። ከዛም በኋላ እኔ ሲንጀሩ ራሴ ሰርቼ እገዛዋለሁ አልኳት። ከዛ እሺ አለችኝ፣ ሰጠችኝ ብሩን። አያገባኝ የራስህ ጉዳይ ከጠፋህ ተፈሩ ተረብለን ሪስኮስ ይዤ ገባሁ። ከዛም በኋላ ስልክ ገዛሁበት ስልክ አልነበረኝ፣ በተን ነበር ስልኬ። ስልክ ኤ 32 ስልክ ገዛሁ ሳምስንግ ከዛ በሱ ስልክ መጠቀም ጀመርኩ። ከዛ መሀል ላይ ሰርቼ አርባ ሺህ ብር ምናምን ያዝኩ

አንቺን ታምዬ ምናምን እ ገባን በእዛ እዛ ቤት ገባን። አዋቸኝ የቤት ኪራዋቸኝ ገባን ይሄም ሪስኪ ነገባች ሌላ ገባን እ እንደሆነ እያወኩ ነው። የት ነው የምትሄደው? መሀል ላይ አሪፍ ስንሸቅል አቆመች መሄዷን እሷ የሚሄድ አቆመች። ምናምን ከእዛ በመሀል ትንሽ ገንዘብ ቸገቢ ነበር ምናምን ብዙ ነገር ተፈጥሮ ነበር እሱ። በእዛ ሰዓት እኔ ነው ሮዚ ሞር ለሁለት ግምጥል ያንበት ለእኔ በጣም ሰፖርት አድርገኝ ነበር ምናምን ምናምን በቃ እንትን ታድርገኝ በጣም ለእኔ እሷ ነበር። እሺ እዛ ነው ግንኙነታችሁ ማለት ነው። እየሰራ እሷ ትንሽ ከህዝብ ጋር አካውንቷን አዘጉት፣ ቲክቶክ ከዛ ቲክቶክ ሲዘጋ በቃ ሁለት የዚህ ሁኔታ እዚህ ልኖር የነበረው ሁኔታ ተቀየረና ወደዛ ይመጣ አሳመጣ በሰአት አልተዘጋጀ አልተዘጋጀው ነበር ምናምን አንተ ላይክ ስልክ የጠፍቶ ነበረ በሰዓቱ እና እዛ የገቡበት ቤት አጋጣሚ ዩቲዩብ ላይክ የሆነ ታይም አለ አይደለ? እንትን ላይፍ የሚጠምብሽ ነው የሚባለው የዛን ታይም ነበርኩ። ምንድነው? ታሪኩን ሳትጨርስ እዚህ ጋር ማብቃት ምን ማለት ነው እንዲያጓክቱን ተነስቶ ምን ማለት ነው? አይዞሽ አይዞሽ አይዞሽ በቃ ምን እና እያለን እያለን ቢሆን ካስፈለገ ነገ ይዘን እንከሰታለን። እናንተ ብቻ ሰብስክራይብ እና ላይክ እያደረጋችሁ ይሄን ቤት ስፖርት ማድረጋችሁን እንዳረሱ፣ ለቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።